በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የተባረካችሁ ብዙ ጸጋ ብዙ ምረት፣ በጎነት፣ ቸርነት የተደረገልን የተደረገላችሁ በዘላለም ፍቅሩ ከሰማያት ወርዶ ከእናታችን ከመቤታችን ተወልዶ ዕዳ ለመክፈል መስቀል ላይ በተሰቀለ ጊዜ ዳውን የከፈለለት ሕዝብ የዳነ ሕዝብ የሆነን የሆናችሁ ብሩካን እግዚአብሔር ልጆች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መሬታችን ኢየሱስ ክርስቶስ ከሰማያዊ አባቱ ሕያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። የተወደዳችሁ በጣም እናመሰግናለን። እነዛን ቤተሰቦች በማገዛችሁ ዘራችሁን እግዚአብሔር ይባርክ። ያው መቼም ድሃ ካለ ክርስቶስን የሚያዩ ሰዎች አንድ ድሃ አጠገባቸው መኖር አለበት። ይሄ የኛ የአጋፔ ቤተሰቦች የህይወት መመሪያ ነው። ሁሌ እሱን አስቡ። አንዲት እናት አለች አሁንም እሷን በእርግጥ የምንደግፈው አንድ ሰው እንዲደግፍ እንደተለመደው አንድ ሰው አንድ ቤተሰብ በሚይዝበት አይነት መንገድ አንድ እናት አግኝቻለሁ። አጋጣሚ ታመው ሴት ወደ ክፍለ ሀገር አካባቢ ነውና እናትየውን ታመው ለመጠየቅ ሄጄ አሳዝናኝ። የመጣው ባለቤቷ ሞቷል። ሁለቱ ጎብ ልጆች አሉ፣ ህፃናት ልጆች። እናቱ አልጋ ላይ የሚያገላብጣቸው የለም፣ እሷለች የምታገላብጣቸው እና እንዲህ አይነት እናት አይቼ የመጣሁና፣ ለምን አንድ ቤተሰብ አይደግፋትም? እስቲ አናግሩኝና በቋሚነት እንደው ቢያንስ አርባ ሺህ ብር በኢትዮጵያ ወይ ከአርባ ሺህ ጀምሮ እስከሚችሉ ድረስ መስጠት የሚቻል ቢሆን በአመት፣ እና አንድ ቤተሰብ አቋቋም ቢያንስ ለልጆቻቸው ለልጆቹ ምሳቃ መቋጠሪያ ታገኛለች ማለት ነው። እስቲ እሱን አናግሩኝ 9 11 1 ስልኬ ነው። እንግዲህ አለቃችሁ ምን የሁል ጊዜ ድሆች ሲኖሩ የበረከት ስራ ሲኖር መምጣት አይቀርም። በየጊዜው እየመጣባላ ደክማችሁም፣ ግን እንዲህ አይነት ነገር ሲኖር ግዴኛ ወንጌል የምንማር ሰዎች ስራ ነው። ማንም ደግሞ በረከታችን እንዲቀማን አንፈልግም። እግዚአብሔር ይባርካችሁ። ዛሬ በርሶ እንዳያችሁት በደንብ እስክንቀበል ድረስ ስለመጮህ ነው የምንማረው። መንፈስ ቅዱስ ሊያስተምረን የወደደው ለዚህ ትምህርት፣ ምሳሌ አድርገን የምናነሳው ሉቃስ ወንጌል ምዕራፍ 18 መጨረሻው ላይ የተጻፈለት 35ኛ ቁጥር ላይ የተጻፈለት ሰው ነው። ወደ ኢያሪኮ በቀረበ ጊዜ አንድ እውር እየለመነ በመንገድ ዳር ተቀምጦ ነበር። ሕዝቡም ሲያልፍ ሰምቶ ይህ ምንድን ነው ብሎ ጠየቀ። እርሱም የናዝሬቱ ኢየሱስ ያልፋል ብለው አወሩለት። እርሱም የዳዊት ልጅ ኢየሱስ ወይ ማረኝ እያለ ጮኸ። እንደ እንግዲህ እንደሰማችሁት ነው። በጣም ይገርማል። ይሄ ሰው መንገድ ዳር ተቀምጦ ምጽዋት ይለምናል። ዛሬ ግን አጠገቡ የሚያልፈው የናዝሬቱ ኢየሱስ ብቻ አይደለም፣ የሰማዩ ኢየሱስ ነው፣ የአርያም ኢየሱስ ነው፣ የምድር ሁሉ ገዢ ኢየሱስ ነው። ባጠገቡ ያለፈው እነሱ እንዳሉት ብቻ አይደለም። ኢየሱስ ኢየሱስ ክርስቶስ የዓለም ሁሉ ተስፋና ናፍቆት ነው ሁሉ ቤተክርስቲያንን በናፍቆት በጠበቀው ሙሽራ ነው። እና መንገድ ዳር ተቀምጦ ይለምናል፣ ግን ደግሞ አንድ ቀን የዓለሙ ጌታ ባጠገቡ አለፈ። የሰው ልጅ እድል እንዴት እንደሚመጣ አይታወቅም። ባለን ነገር መጽናትን የመሰለ ነገር የለም። ቤተክርስቲያን የምንሄድ ሰዎች በትጋት ቤተክርስቲያን መሄድ፣ የማንሄድ ሰዎች መሄድ፣ የማንጸልይ ሰዎች መጸለይ፣ እግዚአብሔርን ማምለክ ያልጀንበን ሰዎች ማምለክ አታቁትም። መቼ ፀሐዩ እንደሚወጣላችሁ፣ መቼ ቀኑ እንደሚመጣ አታቁትም። መቼ አጠገባችሁ እንደሚያል ጥያቄያችንን የሚመልስ ባርኮን የሚሄድ ለውጦን የሚሄድ አስገርሞን የሚሄድ የህይወታችንን ታሪክ ቀይሮ የሚሄድ መንገደኛ ሆኖ ሊመጣ ይችላል። አሁን የዚህ ሰው መንገድ ላይ መቀመጥ አስገራሚ አይደለም። ግን አንዳንድ ህይወት ታምራት ናት። ህይወት ታምራት በቃ ህይወት አንዳንድ ጊዜ የሆነ የምታመጣው ትልቅ ቀናል ለሚጸኑ ሰዎች ነው። እኔ ያዝ ለቀቅን ለሚያደርጉ ሰዎች አይደለም። እግዚአብሔር ልጆች ያዝ ለቀቅን የለመድን ሰዎች ወለቴን ብላቸው። አሁን ጾም ገብቷል። ሱባኤ እንደዚህ ይገባል። ያዝ ለቀቅ የሚባሉ ነገር እንደተወርዳኝ በማለት ከያዝ ለቀቅ ህይወት ተላቀን ከዚህ ባርነት ተላቀን መጽናት ነው። የጸኑ ናቸው ጌታን የሚያገኙት። እና ይሄ ሰው መንገድ ዳር ተቀምጦ እየለመነ እያለ ድምፅ ሰማ። አያይም ሰማ ማን ነው የሚያልፈው ሲል፣ የናዝሬቱ ኢየሱስ ያልፋል አሉት። ኢየሱስን ትንሽ የሰፈር አድርገው ነው ያቀረቡለት እነዚህ ሰዎች። ኢየሱስ ናዝራዊ ወይም የናዝሬቱ ኢየሱስ ሲሉ ይወላችሁ ስድብም ጭምር ሊሆን ይችላል። ምክንያቱም እስራኤል የቤተልሔሙን ኢየሱስ ነው የምጠብቀው መሲሄ የቤተልሔም እንጂ የናዝሬቱ አይደለም ነው የምትለው። ኢየሱስ ክርስቶስ የእኛ ጌታ በቤተልሔም መወለዱን አታውቅም? የዳዊት ልጅ መሆኑን አታውቅም እስራኤል? ስለዚህም ጌታን ለማጣጣር ከተጠቀሙበት ቋንቋ አንዱ ነው ይሄ። በኋላ ግን የጌታችን መጠሪያ ሆኗል፣ ከተማዊቱ ናዝሬት ስላደገ። የመልሳቸው የበርጦሜዎስን እምነት የሚያደክም ይመስላል። የናዝሬቱ ኢየሱስ ያልፋል። አንተ ኢያሪኮ ነሱ የናዝሬት ነው ምንም አይጠቅምም። ሊሆን ይችላል አንድምታው። እርሱም ግን ምን አለ? የዳዊት ልጅ ኢየሱስ ወይም ማረኝ እያለ ጩኸ። እነሱ የናዝሬቱ ሲሉት እሱ የዳዊት ልጅ ነው አለ። መሲህ ማለት ነው። የዳዊት ልጅ ማለት የቤተልሔሙ ማለት ነው። እውነተኛው የአብ ልጅ እግዚአብሔር አብ ላከው። እውነትም መንገድም ጽድቅም ብርሃንም ጨውም ክብርም የሆነው ኢየሱስ አንተ ነህ ብሎ ጩኸ። ቀድሞ ታመነ። እውነት ለመናገር አይናማዎቹ ሳያምኑ አይነ ስውሩ አመነ። እምነት አንዳንድ ጊዜ እንደዚህ ነው። ለተናቁት፣ አልተማሩም ለተባሉት፣ ለተጠሉት፣ ዝቅ ቦታ ዝቅ ያለ ቦታ ለተሰጣቸው ሰዎች የበለጠ የእምነት ብርሃን ይበራል። ታውቃላችሁ እናንተ ብዙ ታውቃላችሁ የሚባሉትን ሊያልፍ ይችላል። የእግዚአብሔር ቃል ይላል ጥበበኛ የት አለ? መርማሪስ የት አለ ይላል። እና መርማሪዎቹ ጠቢባኑ ኢየሱስን የናዜቱ እያሉ ሲከተሉት፣ አይነ ስውሩ ግን አንተ ዳዊት ልጅ ብሎ የእግዚአብሔር ልጅ መሲህ ክርስቶስ መወለዱን የእስራኤል መሲህ መምጣቱን ተናገር። በስተፊቱ የሚሄዱ የነበሩት ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ የአማርኛ ላብስቶ ጩኸ። ጩኸቱ በጣም ኃይለኛ ይመስላል። ዝም በል ብሎ ተበሳጩበት። ሁለት ትርጉም አለው ዝም በል ሲሉት የናዝሬቱ እንጂ የዳዊት ልጅ አይደለም እያሉትም ሊሆን ይችላል። ሁለተኛ ጩኸቱ ያው እሱ ዓይነ ቤጤ ነው የለበሰው ቡትቶ ነው ቆሻሻ ነው የለበሰው፣ እና እዛ መሀል ደግሞ ያለው ካህናት አለቃው ቅዱሱ ንጹሑ ነው፣ እሱን ለማግኘት አንተ አትገባህም እንደማለት ሊሆን ይችላል። ዝም ብል ዝም ብል። እርሰው ለሰው ጠላት ነው። ጌታ ኢየሱስም ከሰዎች ተጠበቁ ነው የሚለን። ሰው ለሰው ጠላት ነው። ይሁን ነገር ልታዩ ስትነሱ ኮርኩሞ ወደ ታች ሊያስቀምጣችሁ ይሞክራል። በጣም ብዙ ስራ ሰርታችሁ ሰው ሲያውቃችሁ ሰው የሚያውቀውን ሰው ኮርኩሞ ወደ ታች መጣል እኩል ማድረግ ከማያውቀው ጋር፣ የዚህ ዓለም ጸባይ። ለሰው ጥቅም የሚሰሩ ሰዎችን ተስፋ አስቆርጦ ምን ቸገረኝ እንዲሉ ማድረግ የዚህ ዓለም አሰራር። በጣም ብዙ ብርሃን የነበራቸው ሰዎች ተኮርኩሞ ቀርተዋል፣ ዝም በሉ ተብለዋል። ጨክነውና ጠንክረው ደግሞ ይበርት ደግሞ እንደ በርቶሚ ውስጥ ተውሰው ግባቸውን አሳክተው መታ ይወላችሁ። ባመናችሁበት ጥሩና ትክክለኛ ነገር ማንም ምንም ቢለን ልንሰማ አይገባም። ምንም ቢለን አረቦች የሚናገሩት ቀላል ውሾቹ ይጮሃሉ፣ ግመሏም ትሄዳለች ነው። ህይወት ምንም ቢለን ሄት ነው ወደፊት እንስ ማካን ግን ሰው ምን ይለኛል፣ ሰው ምን አለ ከማለት ከተነሳን ግን አንዲት እርምጃ እንደናመር። ሰው እንደሆነ የሚለው አያጣም። የሚገርማችሁ አንድ አንድ ሀገር አባትና ልጅ በቅሎ እየነዱ ይሄዳሉ፣ ወደ ሌላ ቦታ በቅሎዋን እየነዱ እነሱ በእግራቸው ወቅ ሲያደረጉ፣ የት ትሄዳላችሁ አሏቸው፣ መንገድ ላይ ሰዎች። ታዲያ እንደዚህ ራቅ ያለ ቦታ እየሄድ ታዲያ እናንተ ሞኞች ናችሁ፣ በቅሎ እያለ በእግራችሁ አሏቸው። እነዛን ሰምተው ለሰው ሲሉ አባትየው በቅሎ የተሳፈረ ልጅየው እየነዳ ሄደ። ትንሽ እንዳለፉ ሌሎች ሰዎች ደግሞ አገኘች። ምን አይነት ክፉ ሰው ምን የክፉ አባት ነው ልጁን በእግሩ እያስኬደ እሱ በቅሎ ይሄዳል፣ ብለው አስ ያው አስተያየት ሰጡበት። እሱም ያም አባትየውን በቃ፣ የሰው ነገር የሚሰማ ነው። ወረደና በል እየተሳፈረ ነው ሄደ ብልንዳህ ለው እና ትንሽ እልፍ እንዳሉ የሆነ ከተማ ሰዎች ደግሞ አገኙ። እነሱ ደግሞ አይ የተረገመ ልጅ አባቱን በእግር ያስኬደ እሱ በበቅሎ ይሄዳል አሉ። ከዛ አሁንም ነገ ጨነቃቸው ይነች ሰዎች ነገር እንደገና አሁንም ሁለቱም በቅሎ ተሳፍረው የሚሄድ ጀመሩ። ምን አይነት ጨካኞች ናቸው ፈረስ ይመስል በቅሎና ሁለት ተሳፍሮ ማስጨነቅ ብለው ደግሞ ሁለት በመሳፈራቸው የሚያሟቸው አገኙ። መጨረሻ ላይ የእነዛን ሰዎች ቃል ሲሰሙ፣ ውድ የለም ከዚህ በኋላ ከምንጨነቅ በቅሎዋን ተሸክሟት ለሁለት። ከዛ በኋላ አብደዋል ተብለ መሳቂ የሆኑ የሰው ነገር ያሳብዳል እንጂ ፍሬ የለውም። ሰው ምን ይለኛል እያሉ መኖር የሚያምኑበትን በጎና መልካም ነገር ማድረግ፣ አንዳንዴ ሰው ከጥፋት ሊመልሰን የተሳሳተ መንገድ ላይ ሆነን ተው ሊለን ይችላል። እሱን ማለት አይደለም። ይሄ ይሄኛው ግን በምናምንበት በጎ ዓላማ ውስጥ ጣልቃ የሚገቡ ሰዎች ሲያጋጥሙን ከነሱ ጋር መከራከርም አያስፈልግም። ዝም ብሎ ስራ መስራት። አሁን ይህ ሰው ዝም በል ዝም በል ሲሉት አብስቶ ጮኸ እንጂ ምንም አላለም። ሌላ መልስ አልሰጥም። ጉዳዩ አይደሉም እነሱ። አንዳንዴ በህይወታችን ጉዳያችን ካልሆኑ ሰዎች ጋር ምንም አንሰራ። ስለኛ ቢያወሩ፣ ስለኛ ቢጽፉ፣ ስለኛ ሃሜት ቢያመጡ ምን ቸገረን? የእኛ ጉዳይ ካልሆኑ ምናልባት እነዛ ሰዎች ጉዳያቸው እንድንሆን ፈልገው ሊሆን ይችላል። ለምን አንተዋቸው? ለምን ስንታቸዋል? ለምን ዝም አንላቸው? ዝምን ያላቸው ጌታ ኢየሱስ እንዲሰማው ብቻ ጮኸ። ጌታችን ቆመና ምን ላደረግ ልትወዳለህ ሲለው አይ ዘንድ እወዳለሁ አለ። እምነት አድነዋል። ይህ ያለው አይኖቹ ተከፈ አብዝቶ ጮኸ። የሚቀበለውን እስኪያገኝ ድረስ ጮኸ። አንዳንድ ሰው እግዚአብሔር የልቤን ያውቃል ለምን ደጋግሜ ጠይቀዋለሁ? ብሎ በራሱ ማስተዋል ተደግፎ የጸሎትን ድረስ ይተዋል። እጅግ ሞኝ ሞኝ ሞኝ ሞኝ ሞኝነት ነው ይሄ። በፍጹም እግዚአብሔር እስኪሰጥ ድረስ መለመን ያስፈልጋል። ሰጠኝ ምንድን ሊያግዘኝ የልቤን እሱ ያውቃል ለምን እነግረዋለሁ ማለት ስንፍና ነው። እምነት የሚመስል ስንፍና፣ እምነት የሚመስል ስንፍና ደግሞ እግዚአብሔር አብዝቶ ይጠላል። ምንድን ነው እንደውም የእግዚአብሔር ቃል የሚነግረን ሰነፍ የሚወልድ ሐዘን ይሆንበታል። ምሳሌ 17 አልጸልይም። ለምን እግዚአብሔር ያውቀዋል ማለት ስንፍና ነው። ሐዘን የሆነ እምነት፣ ልክ ያልሆነ እምነት። ለምንድን ነው የማንጸልየው? ምንድነው የሚከለክለን እንዳንጸልይ? በጣም ትልልቅ የጸሎት ርዕሶች በዚህ ምክንያት መክነዋል። በጣም እግዚአብሔር ሊሰጣቸው ሊሰማቸው የሚገባቸውን ጸሎቶች በሰውየው ስንፍና ምክንያት መክነዋል። እግዚአብሔር የወላቸው የትጉሃን አምላክ ዘመናትን ዘላለምን ሁሉ ታጥቀው ብርሃን ታጥቀው የሚያገለግሉ ትጉሃን መላእክትን የሚገዛ አምላክ ነው በአራቱን ሰዎች ላይ ተቀምጦ አራቱን ሰዎች ው እስከ ዘላለም ቅዱስ ቅዱስ ቅዱስ እያሉ አልደከማቸውም። ምን ሆነን ነው እኛ ገና አርባና አምሳ ዓመት ያልሞላ ሰዎች የደክመን? ምን ሆነን ነው የታክተን እየፈለግን ለምድንም አንጠይቅ? ማረኝ እያለ ጉዳዩን በዝርዝር እያቀረበ እንደተቀበለው ሰው መሆን ያስፈልጋል። አይናማ ሰው መሆን ያስፈልጋል። እግዚአብሔር ልጆች እስካልተሰጠን ድረስ ጸሎታችንን ማቆም የለብን። አብዝተ ጩህ ነው። እንኳን እግዚአብሔር ክፉ ዳኛ እንኳን አብስታ ለነዘነዘችው ባልቴት መበለት ፈርዶላታል። ለጭቅጨቃዋ ሲል ፈረደላት ይላል። እንኳን እግዚአብሔር ቸሩ ጌታ ጋር እኔ እሱ ያውቃል፣ በቃ ከዚህ በኋላ እኔ አልጨነቅም የሚል መዝናናት ልክ አይደለም። ችግሩን ተሸክመን ወይም ጉዳዩን ፈልገነው ግን ደግሞ በጸሎቱ ላይ ግን ግድ የለሽ መሆን ፈጽሞ ልክ አይደለም። ዞር ብሎ እንዲሄድ እስክንችል ድረስ አብዝተን መጸለይ ይገባል። እግዚአብሔር ይሰማል፣ ቆሞም ደግሞ መልስን ይሰጣል። የሰማነውን በልቦናችን የጻፈ መንፈስ ሲባርከን ጸጋው ብርሃን በሁላችን ላይ ይሁን የእናታችን የቤታችን ራይት በረከት የመላት ጥበቃ ኮሜንት ሳታደርጉ ላይክ ሳታደርጉ አትወጡ። ደስ ይላል ሰሞኑ ተሳትፏችሁ ቪዲዮ በደንብ ከፍ ከፍ ያለ እየታየ ነው። የእኝን እናት ብቻቸውን ያገኘኋቸውን እናት አንድ ቤተሰብ ፈልጋሉ፣ የሚያግዛቸው እግዚአብሔር ባርካችሁ።